ሰላም አለይኩም ረህመቱላሂ ወበረካቱ የማ ቤተሰቦቼ እንደት ናችሁ! ሰላም ናችሁ። ይበድልን ሰላም ሰላም ያላችሁበት አላህ ይጠብቅልን። ዛሬ ሌላችሁ የመጣሁት ቀለል ያለች እራት ድንችን ቆርጬዋለሁ በትንንሹ አድርጌ በርገሩን ግን ጠብሼዋለሁ፣ ሳላሳያችሁ ማለት ነው። በርገሩን ጠብሼዋለሁ አሁን ድንች ልጠብሳት ነው። አንዳንዴ ቀለል ያለ ምግብ ጥሩ ነው። አፈልተዋል። ሳይበዛ ፈልተዋል። ውሃ ካለው ብዬ ጠራሁ። ይህንን ቆዳ ጥቼው በዚህ መልኩ ጨዋሪ ይገባታል። ጨዋረኩበት። ትልቅ ድንች ናት። በነገራችን ላይ ትልቅ ድንች ናት አንድ ማለት ነው። እዚህ ጋር ከሴ መዘጋጅ ይችላለሁ። ከስታለኝ እዚጋ ጋ ዘይቱ እንዲነሳ አድርጌ በክሬም ስጫ አድርጌዋለሁ። እዚጋ ደግሞ ከስ ማለት ነው ያው ብዙም ያለንት ቁርስ ስታረጋለው ለሆነ ማዮኔዝ ምናምን አዘጋጃለሁ እንዳዘጋጀው ይዘጋጃሉ። አንዳንዴ ቀለል ያለ ምግብ ሲታይ ደስ አይልም፣ በጣም ደስ ይላል። እና አበረታትን ር ላይ ያረጋቸው ቤተሰቦች የምወዳችሁ ሁሌ በአዲስ አዲስ እመጣለሁ። ኢንሻላ አላ ካለ ባላ

ስለዚህ እንዲጠበሽ ስላሉኝ እኔ ደግሞ እንዲጠብሽ ነው የማወጣላቸው፣ ማለት ነው እንደዚህ ማለት ነው። ምንም ማድረግ አልችልም። አባቱ እንደፈለገ ነው ትእዛዙ ማለት ነው። ግን አሁንም እንደ ሱቅ እንደ ሱቅ አድርጌ ነው መዳሱ ምስ ዘይ ጠጥቶ ጋ ቆንጆ ሆኖ ነው ማወጣ ጠጥቶ ማወጣ ቀን ማለት ባሮቼ የምወዳችሁ ስት እንደ ሱቅ እንደ ዱካን የማወጣው አንዳንዴ ቀለል ያለች ምግብ ቤት ውስጥ ራሱ መስራት እንችላለን። ማለቴ ስ ሱቅ ሱቅ ምሽ ሆቴል ሆቴል አርባቀ ሁሌ ሆቴል የዚህ አሁን ሆቴል ብዙ ነው የሚያወጡት፣ ቤታቸው ውስጥ ግን በቀላል ሰርተው መብላት ሲችሉ ማለት ነው። ውጭ ውጭ ማውጣት ውጭ ውጭ ማውጣት ጥሩ አይደለም። ቤት ውስጥ በቀላል እንዲህ ይሰራል። በተወስድ ነው የሚሰራው፣ ዛሬ ተወስድ ነው የሚሰራው ነገራችን ላይ

ሊያደርጉት የሚቻለው አውጥቻታለሁ። እንዴት እንዳማረባት እንደዚህ እላቸዋለሁ። አውጥቸዋለሁ የበርገሩ የከርሱን እንዳያችሁት ማለት ነው። አሁን ደግሞ ማዮኔስ ና የሚያስፈልገዋቸውን አምጥቼ ከቸብ አምጥቼ እሰራለሁ እላቸዋለሁ። እንግዲህ ሞያ የኖሮልኝ ማለት ነው። አንዳንዴ ሁሌ ሩዝ፣ ሁሌ ምን ምን እላለሁ። ሌላውን ሌላውን ደግሞ መልመድ አለብን። ሀገራችን ሄደን እራሱ እንድንሰራ ማለት ነው። ሆቴልም እንድንከፍት ማለት ነው። ምን ይታወቃል? ያላህ ነገር አይታወቅም እላችኋለሁ። አሁንም ባይኔሴ ና ከቸቤ ና አውጥቼ አደባልቃለሁ እላችኋለሁ። አብረን ታያዩታላችሁ። እንግዲህ እንደምትወዱ ተስፋ አደርጋለሁ። እራት ተጋብዛችኋል። እንደምትመጡ ተስፋ አደርጋለሁ። እንትን እለዋለሁ እላችኋለሁ። ቤተሰቦች የምወዳችሁ እቃውን ላምጣ። እሺ ቤተሰቦች ይኸው፣ ዚጋ የሚያስፈልገኝ ዚጋ አምጥቼ ያለው ከቻፕ እዚጋ ማለት ነው። ያለቀበት ስለሆነ የጨረሰው ብዬ ነው። ይሄ ደግሞ ማዮኔዝ ከቻፕ እዚጋ አለኝ። እዚጋ ደግሞ ማዮኔዝ አለ። እዚጋ ማለት ነው ማዮኔዝ አለኝ። አሁን በእነሱ ነው ያደባልቅና ለብቻ ብቻ ነው ማድረገው ሰርቲፊኬት የሚፈልጉት ድብልቅ ከፈልጉም እሱን አደባልቃለው እላቸዋለሁ። አብረን እንከታተላለን ማለት ነው። ዛሬ ሙያ ሲታይል ምትሉኝ እንግዲህ እሱ ቤተሰቦች፣ ይሄው እዚህ ጋር ሙያ የምትሰው ነው፣ ቀላቀልኩት እዚህ ጋር ደግሞ እንትን አለኝ ከቸብ እዚህ ጋር አለች። እዚህ ጋር ደግሞ በተስት ነው የሚሰራው የረጅም ተስት ማለት ነው። በተስት ነው የሚሰራው ያ በአንድ እጄን አይቼ እየስለምንሰራ እንግዲህ አዘጋጅችው አሳያቸዋለሁ ማለት ነው። እንደምታዩት ማለት ነው። እዚህ ጋር ደግሞ እናምጥቼ ያለው እዚህ ላይ ነው የምጠብሰው። ማሞቀው ላቸዋለሁ ትንሽ ማሞቀው፣ ግን ትንሽ እዚህ ጋር በጣም እንድትሰጠኝ ትንሽዬ እንደዚህ መቃረገዋለሁ። ትንሽ ትንሽ ብቻ ገልበጥ ገልበጥ አደርገዋለሁ። ትንሽ ማለት ነው። አዎ ለምን መሰላችሁ? ጣዕም ይሰጣል ማለት ነው። ትንሽ ሞያ ሞያ ዝም ሞያ ይባላል። እንግዲህ ትንሽ ይሰጣል ማለት ነው ትንሽ ይጣፍጣል፣ እንደዚህ ሲታረጉት ያ ዳቦን ቢሆን እንደዚህ ነበር የምናደርገው። እኔ በብዛት በዳቦ ነበር የምሰራው፣ እነሱ ግን በዚህ ነው ይፈለጉት በተወስድ ማለት ነው እሺ፣ ቤተሰቦች ይኸው እዚህ አሪጌዋለሁ። እንደዚህ አሪጌ እንዳያችሁት ማለት ነው። አንተ መቼ ነው በአንድ እጅ ስለሚሰራ ማለት ነው። አሁን አሪኩት የትንሽ ሰዓት እንትን ለዋለው አዘጋ ዋለው ትንሽ አንድ አምስት ደቂቃ ማለት ነው። ጨርሽ ያለው ማለት ነው። ይህን እንደዚህ ነው የማቀርብላችሁ ተከቸ እና አብረኛ ያለን ማለት ነው። እንደምትወዱት ተስፋ አረጋለሁ። አንዳንዴ ሞያ ሽ ሞያ ሽ ይዘርዘርልሽ በሎኝ ማለት ነው። አዎ ሞያ ሽ ሞያ ሽ ይዘርዘርልሽ በሎኝ እሺ ሞያ በልብ ማለት ነው። እንግዲህ እናያለን። እሺ ቤተሰቦች ይሄው ጨርሻዋለሁ። ልወስደው ነው፣ በቃ ጨርሻለሁ። ይሄ ደግሞ ማበያ ትንሽ የድንቹ ማለት ነው። ከቸብና ማ የሚሆን የሳ አንድ ላይ አደባልቄ ነው እላቸዋለሁ። እንደምትወዱት ተስፋ አረጋለሁ። እዛ እንግዲህ የወስደው እና አንቆረጥኩም ሊቆረጥ አይፈልጉም። እንደዚያ ምስል ይችላልኝ ትእዛዝ እንደ ትእዛዝ ማለት ነው ላቸዋለሁ። ይህን ይመስላሉ ላቸዋለሁ። እንደምትወዱት ተስፋ አደርጋለሁ። ቤተሰቦች አሳብ፣ አስተያየታችሁ ኮሜንት ያስቀምጡልኝ። እንደምትወዱት ተስፋ አደርጋለሁ። በጣም ነው የምወዳችሁ። እያበረታታችሁኝ ነው እንዴ። በአዲስ አዲስ ነገር እመጣለሁ በሩዝም ሳይሆን በወጥም ሳይሆን በአዲስ አዲስ ነገር እመጣለሁ። እናንተም ደግሞ እንደምታበረታቱኝ ተስፋ አረጋለሁ። በጣም ነው የምወዳችሁ። በጣም ነው የማመሰግናችሁ። እስካሁን የምታደርጉልኝ ሁሉም በጣም ነው የማመሰግነዋለሁ። አያችሁልልም እላችኋለሁ። አብረን እንደብ ሼር፣ ላይክ የተደራረግን ማለት ነው። በጣም ነው የማመሰግናችሁ እና በሌላ ቪዲዮን ደግሞ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን እላችኋለሁ። እወዳችኋለሁ። ባይ ባይ።